ነው የሰነፍ አይኑ በራሱ ላይ ነው ነው የሚለው ሰሎሞን ሰነፍ ሁልጊዜ የራሱን እያየ ነው የሚሄደው ማለት ነው። እኔ እኮ እና ልሳን መናገር ማለት ግን ምን ማለት ነው? ምንድን ነው የምትናገረው ልሳን መናገር ማለት አዲስ ቋንቋ ነው። ከዛ አማርኛ ይሄ አሁን እኔ እናንተ ከምናወራው ሌላ ቋንቋ አዎ ትርጉሞ አይገባንም ለምን እንደተመለስኩ ዳያለ ለምን እንደርክ በደንብ ማርከታ ሱስ ነው አንዳንድ አላስፈላጊ ነገሮችን ለማድረግ እዚህ ምቹ አጋጣሚ የለም። ይሄንን ደግሞ ጠንቅ ከታቃለ የኢትዮጵያ ወጣቶችን የያዘው አጋንንት ተይዟል። እስቲ ስሙአቸው ማለት ነው። አይኖቹም አልተከፈቱ ለዘመናት የፈሰሰ ጸጋ ቃሉ ሆነ ከንቱ ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ ነው። መተናል ላይ በማድረግ ጀምሩ። የዛሬውን ላይ ያለው ይገርማል። ምን ማረግ አይቻልም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ሰሞን እንግዲህ የሰነፍ አይኑ በራሱ ላይ ነው ነው የሚለው ሰሎሞን። ሰነፍ ሁል ጊዜ የራሱን እያየ ነው የሚሄደው ማለት ነው። እኔ እኮ ተመስገን ነው እንደዚህ አይነት ትምህርት ተምሬ ያለው እነዚህ እንትን እላለሁ ምንትስ እንደዚህ ይለኛል። ስለ ራሱ ማስረጃዎችን እየጠቀሰ ይሄ የገደል ማሚቶ ታውቃላችሁ? አታውቁም። እኔ አውቃለሁ። እሺ እናንተ በአታውቁ የጠቢብ ነው የሚለው የጠቢብ መክብብ ምዕራፍ ሁለት ቁጥር አስራ አራት እንደዚህ ነው የሚለው የጠቢብ አይኖች በራሱ ላይ ናቸው፣ ሰነፍ ግን በጨለማ ይሄዳል። የምን አይኖች የጠቢብ አይኖች እንዴ እርሱ ባለ አራት አይን ሊቀጠበብ ትኖት እየተባለ እንዶ አንዱን አይን ተጠቅሞ እንኳን እንዴት ይስቱታል ይህን እኔ እኮ እሺ ጥቅሱስ ይሳሳት ችግር የለም ማለት አገልጋዮች ትረዱታላቸው ይህንን የቃል ስህተት ቦታ የተጠቀሰበት ቦታ ስህተት ምናምን ይኖራል አዲስ ነገር አይደለም ይህን ለማቃጠርም አይደለም ግን እንዴት ትምህርት ይሰሩበታል የጠቢብ ሰው የሚለውን የሰነፍ ሰው ብሎ አረበቡ። እሺ ስህተት ነው ብለን እንረዳው። እዛው ላይ ቆመው ትምህርት ይሰራሉ። ደግሞ እንደገና አረ በስባ አብንዲ። በዚህ አይነትማ፣ በፍጹም የማያነቡና መጽሐፍ በዞርበት ያልዞሩ የቲክቶክ አርበኞች ቢሳሳቱና ያልሆነ ነገር ቢቀባጠሩ ምን ይፈረድባቸዋል እንዴ? ላይ ያሉትም እኮ ረብስማ እውነት ነው። ቲክቶክ ላይ ምንም ሳያውቁ ወጥተውኛ የሃይማኖት እንትን ነን የምሉ ሰዎች ቢሳሳቱ ምን ችግር አለ? ምንም። ዋናዎቹም ጠቢብና ጥበብ አቤት የሰነፋይኖች አቤት የሌለውን አምጥተን አስገብተን፣ አይ መጽሐፍ እንዲህ ይናገራል ብሎ የሚከራከር እኮ የለም። በቃ አያነቡም፣ እንደማያነቡ ስለሞቁ አንዷን አንተ ተጠቅሞ ተመችቶኛል፣ ግብር ለኢየሱስ ሲል ኢየሱስ ብቻ ነው ያድናል ስወይድን በዛ በኋላ ግን መካነ ኢየሱስ እሄዳለሁ፣ ሙሉ ወንጌል እሄዳለሁ፣ ሁሉም ጋር እሄዳለሁ። እና መካነ ኢየሱስ አንድ ጊዜ ኮንፈረንስ ነበርና መንፈስ ቅዱስን እየተቀበልኩት ያንሳል ነው፣ ልሳን መናገር የጀመርኩት ያንሳል ነው እና ልሳን መናገር ማለት ግን ምን ማለት ነው? ምንድን ነው የምትናገረው? ልሳን መናገር ማለት አዲስ ቋንቋ ነው፣ ከአማርኛ ይሄ አሁን እኔ እናንተ ከምናወራው ሌላ ቋንቋ ትርጉሙ አይገባንም። ትርጉሙ አይገባም። ትርጉሙ ሳይገባ ብታወራ ግን በቃ ልሳን ነው ብለህ አምነህ ነው ተቀብያለሁ፣ ከመንፈስ ቅዱስ ነው የተቀበል ነው ብለን ስለምናምን ራሳችንን ውስጣችንን ማሳምናለን። ግን ጥያቄ ይፈጥራል። ሶሻል ሚዲያ ላይ ምናምን አሁን ምን ነው ይሄ የማይሰሙ ቋንቋ? እሱ ምናምን እንደዛ ናቸው ማለት ነው ያው አይታወቅም። አሁን ሰሞኑን አንድ ጓደኛ ነበረኝና ኦንላይን ነው የሚያገልግለው፣ ነብይ ነው እና እንደ ድንገት ሳልፍ አገኘሁትና ገብቼ ሰላም ልለው ፈለኩ እና እየጸለየ ስለነበር ዲስተርብ አላደርገው አልችልም። እና በጣም ይጸልያል፣ ሆና ትርጉም ቢገባ ብዬ ከታች ጻፍኩለት እና ሴጣን፣ አንተ ሰይጣን ምናምን ውጣ ምናምን እያለ ይጸልያል ምክንያቱም ትርጉም ነው ህዝቡ እና ህዝቡ ሪያክት ያደርግ ነበር ምንም እንኳን ለነገሩ እንኳን ቋንቋው ትርጉሙ ምንም አይገባንም። ግን ለአንዳንዶች ትርጉሙ ተሰጥቷቸዋል እና ምን ተብሎ ይታሰባል እና በጉባኤ መካከል ያ ቋንቋ ሲነገር አንብበ እንኳን ይህንንም ህዝቡ ምናምን አንቺ ሀምሳ ስድስት መንገድ ያድነኛል ብለሽ መጽሐፍ የማይናገረውን ስንት ጉድ ተሸክመሽ እየሄድሽ ህዝቡ ለነገሩ አንቺ ጴንጤን ደርሶ መጽሐፍ ቅዱስን አንብቦ የሚኖረውን ጴንጤ በዚህም በዚህ መግባት ይቻላል የሚባል ጫወታ የሚመስል ነገር ሰው ሰራሽ ትምህርት ተቀብለሽ እየኖርሽ ለመተቸት አቤት ቋንቋ እንትን ለማሳመር፣ ኧረ ይሁን እሺ። ከዛስ ልሳን የሚጸልሰው ድንገት ከመጣ አንድ ሰው ተነስቶ ድንገት ትርጉሙን ተቀብያለሁ ብሎ ያዛን ትርጉም ሊናገር ይመጣል። ተናጋሪው ግን ትርጉሙን ያውቀው የተናገረው ሰው ትርጉሙን ሳይገበው ተርጓሚ ይመጣለታል። ሌላ ነብይ የሆነ ተርጓሚ ከመካከላቸው ይነሳል እና ያ ተርጓሚ ከመካከል ድንገት ተነስቶ የሚተረጉመው ተርጓሚ ራሱ ቋንቋ አለው፣ ልሳን ይናገራል። ግን ልሳን እየተናገረ የራሱ የሚተረጉመው ተርጓሚ ይለው ገብቶሻል። ምሳሌ እኔ ቋንቋ ተናገርኩ፣ አንድ ቋንቋ ራባላ ራባ አልኩና የሆነ ነገር ተናገርኩና አንቺ ልትረጉሚ ተነሳሽ። ተርጓሚው አንቺ ራሱ ልሳን ተናጋሪ ነሽ፣ እና አንተ ማታ ቋንቋን እተረጉማለሁ፣ ተረጉማለሁ። አንቺ ግን የራስሽን ቋንቋ መተርጉመች። እና በጣም ምን አይነት ውጥንቅጥ ማለት! እና በጣም ምን አይነት ውጥንቅጥ ማለት! በጣም ይቅርታና፣ በጣም እኛም ግራ ገብቶናል። ምን አይነት ውጥንቅጥ ምን እንላል መጽሐፍ ዝም ብሎ መቀለድ እኮ አይደለም መጽሐፍ ምን እንላል መጽሐፍ ሲናገር እንዲህ ብሎ ይናገራል አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ለአንዱም ትንቢትን መናገር ለአንዱም መናፍስትን መለየት ለአንዱም ልዩ አይነት ልሳንን መናገር ለአንዱም በልሳኖች የተናገረውን መተርጎም ይሰጠዋል ይላል በዚህ ጉዳይ ፓስተር ምን ትላለህ ድሮ ፓስተር ነበር አሁን ምን ሆነ እንደሆነ አላውቅም ምንድን ነው የምትባለው አሁን ጌታ እግዚአብሔር አያውቅም እሱ ይናገራል ይኸው መጽሐፍ ይናገራል አንዱ ይናገራል አንደኛው ተረጉማል አለቀ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ነው። በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም የሚያስተውለው የለምና በመንፈስ ግን ምስጢሩን ይናገራል። በእርግጥ ወደ ኋላ የተመለስክበት ብዙ ምክንያቶች ሊኖሩ ይችላሉ። በእርግጠኝነት ሱስ በጣም እንትም ብሎ እዚህ ጋር ስለማይመች አንተ ውስጥ ያለህን ነገር በነፃነት ለማድረግ የፈለክበትን መንገድ እንደ መልካም ነገር አድርገ ማቅረብ በጣም ያሳዝናል። ለምን እንደተመለስክ ወደ ኋላ ለምን እንደርክ በደንብ አድርገህ ታውቃለህ። ሱስ ነው አንዳንድ አላስፈላጊ ነገሮችን ለማድረግ እዚህ ምቹ አጋጣሚ የለም። ይሄንን ደግሞ ጠንቅቀህ ታውቃለህ። ያስታውቃል፣ ፊት እራሱ እኮ ያስታውቃል። እዚህ ጋር አይመችም፣ ጴንጤ ጋር አይመችም። ወደ ያለ የሄድክበትን መንገድ ደግሞ እንደ መልካም ነገር አድርገህ መቁጠር፣ ይሄ በጣም ያሳዝናል። ክብር ለኢየሱስ ይሁን። መጽሐፍ የምናገሩን እናውራ። ተራት ቀዳይ ነው። ኢየሱስ ብቻውን ያለ እንግዲህ ምንም ማድረግ አይቻልም ሰው የኢትዮጵያ ወጣቶችን የያዘው አጋንንት ተይዟል። እስኪ ስሟቸው ማለት ነው። እስቲ ምንም ባሳይ አክታችሁን አንቺ በያ አንቺ በያ አንቺ በያ አንቺ የኮክበር አንቺ የግመል ዝልዝል እያለ ነው። በቃ እንደዚህ ነው ሰላም እንባባለ ይሄ ነው የምመችው፣ ይሄ ነው ደስ የሚል ምን ምን ደስ ይላል።

እስኪ ወንጌላውያኖች ኮፒሊንግ ሪክፖስት ሼር ማድረጋችሁን አትርሱ። እንደሰማችሁት ነው፣ ባየማልክ ብያ ብርሃን የሆነው ኢየሱስ ከሌለ በጨለማ ስርዓት ውስጥ ነው ወገኖቼ። ብርሃንም በጨለማ ላይ ይበራል፣ ጨለማም አላሸንፈም ይላል። ብርሃን የሆነው ኢየሱስ እኔ የዓለም ብርሃን ነኝ አለ፣ እኔን የሚከተል የህይወት ብርሃን ይሆንለታል። ስለዚህ ኢየሱስ ክርስቶስ ከሌለ ዛሬም በጨለማ ውስጥ ነው። በማርቆስ 16 ላይ ይከተላቸዋል ይላል። በስሜ አጋንንትን ያስወጣሉ፣ በልዩ ቋንቋ ይናገራሉ፣ የሚገድል ነገር እንኳን ቢጠጡ አይጎዳቸውም ይላል። ስለዚህ ወደ ኢየሱስ ክርስቶስ እውነት ነው። በዚህ ሙታ፣ በዚህ ግባ። በቃ ኢየሱስ ነው መንገድ። ድራማ ግን ተመችቶናል። ቆንጆዬ ድራማ ነው፣ ደስ ይላል። እቺን ለማስመሰል የሄዳችሁበት ድቀት በጣም ደስ ይላል። እባክህ አጋንንት በኢየሱስ ስም ብቻ ነው፣ በሌላ አትሞክሩ። እንደውም በዝቶ ይገባል፣ ትርፉ ድካም ነው። ኢየሱስ በሌለበት ምንም የለም። ሁሉ ነገር ጨለማ ነው። ኢየሱስ ግን ብቻውን ያድናል። ኑ ወደ ኢየሱስ፣ ሕይወት እሱ ነው። ከሱ ውጭ መንገድ የለም። እንግዲህ ምንም ማድረግ አይቻለም። ብቻውን ያድናል። ሰማይ ነው። እኔማ ለኢየሱስ ጭን ሰጥቻለሁ። ገደላ ገደሉ ገደል መሆኑን አውቄያለሁ። ዓለም አረሳስቶ ለጊዜው ቢያጉላላ በጊዜው ደረሰ ታበቃው ሆላ ማን እንደሆነ ገብቼ ሳየው እንደዚህ ነው ምለው ፕሮፌት እላል። አቤት አቤት ነብዩ፣ ከአንተ ስር ያሉ ሰዎች አንተ እንድካውቅ ምን እንደሚሆኑ መገመት ብቻ ነው። ነብይ እግዚአብሔር ሰው ሰው ከዘፈን አምጥቶ የሰራውን ያንን ቀልድ ተቀብለ እያራገብክ ነው። እድሜ እንኳን ይገድባል። በዚህ እድሜ እንዲህ መሆን ግን አይቀብድም። መቼም የፕሮፌት ፕሮፌት የምልህ ይህንን ባልሜል የሚያክል ስም ተሸክመሃል። ይህንን ተጠቅመህ የሆነ የሆነ ሰዎቹን ታገኛለህ ብዬ አስባለሁ። አንተ እንዲህ ከሆንክ እነሱ ምንድን ነው የሚሆኑ? በዘፈን በአደባባይ ለኢየሱስ እጅ ሰጥታል። እንዴት እንዴት ነው በጌታ ቤት እንዲሁ ከቤት ወጥታችሁን እንደ ማገልገል የምትጀምሩት? አረ መጽሐፍ ቅዱስን አንብቡ። በዚህ በኩል ተራት እንላለን። በዚህ በኩል ደግሞ ነጭ የሆነ ሰዎች ይበጣሉ። ይሄንን ስም ይዘ እኔማ ለኢየሱስ ኢየሱስ ዘፈን ቀጣይ በቴዲ ሞክር እሺ፣ ባስተራ ወቃም እንትን ብለ ሞክር። አረ እንደዚህ አይነት ጥንቆላ ከኢትዮጵያ ይመታ። ለዚህ ቆር ሰው አጣርታችሁ ሄዱ የምንለው ማንጋ እንደምትሄዱ አጣሩ። መጽሐፍ ቅዱስን አንብቡ። ተጠንቅቃችሁ ውሰዱ የምንለው ይህንን ይሄንን ነው። በኢየሱስ ስም የሚነግዱ ሰዎች ኢትዮጵያ ውስጥ እንዳያሸንፈልቷል ታጠንቀቁ ኢየሱስ ብቻውን ያለን። እንግዲህ ምን ማድረግ አይቻልም ይወጡ። ኢየሱስ የግል ቸርች ያላችሁ ቸርቾች፣ ቆይ ምንድነው እየተሰራ ያለው? ምን ነው ስልክ ደውሎ ምናምን ቦታ ማስያዝ? እኛ በጠዋቱ ተገትረን እንቆማለን፣ አዳዊ ከኋላ መጣ ዘንጣ ቦታ ይሰጣታል። ከፊለት ምን እግዚአብሔር ቤት ነው ወይስ ምንድነው ነገሩ? ሁሉም ቦታ በቃ ሙስና ነው። አንድ እግዚአብሔር ቤት ሂደን እንራፍ ብለን ብንሄድ እዛም ሙስና። የት እንሂድ? እሺ የምሬ ነው። ተናልጄ የወጣሁት እንደ ህዝቡ ልገለገል እጄ ምን ነው ቢቀርብኝስ፣ ቤቴ በጸልይስ ብዬ ነው የወጣሁት። አድጉ ይሄ እግዚአብሔር ቤት ነው፣ ሀብታም ደሃ ምናምን የሚከፋፈልበት ቦታ አይደለም። ሲጀመር እነዚህ አይነት ቦታ ለምን ትሄዳላችሁ? የግል የቢዝነስ እሄዳለሁ ለምን ትሄዳላችሁ ታዲያ? ከፊት ላይ አስቀምጡ ነው መርጦ ላይ አመጡ ነው ንግድ እኮ ነው የተያዘው። ቀልድ ነው። እንደ እናንተ ናችሁ፣ አደብ ገዝታችሁ ቤት መቀመጥ ያለባችሁ ወደ ትክክለኛ ቦታ ማሄድ ያለባችሁ እናንተ ናችሁ። መርጣችሁ እንዲህ ናችሁ በአደባባይ ተዉ። በሰው ንግድ ላይ ጣልቃ አትገቡ። እንደዚህ እንደዚህ የምትሆኑ ሰዎች ስነ ስርዓት ያዙ። ዘንጦ መጥቶ እና ይሰጣላ ይሰጣል። የታወቁ ናቸው የተመረጡ ሰዎች ከፊት ይሆናሉ። ይሄ የታወቀ ነው። እነሱ ንግድ ላይ ናቸው። በእነሱ ንግድ ላይ ጣልቃ አትገቡ። የት ማሄድ እንዳለባችሁ ለዩ። ይህንን ነው የምንለው። ክብር ሁሉ ለኢየሱስ ይሁን። ከሀሰተኞች ተጠንቀቁ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። እንግዲህ የምኖርለት ዓላማ ማለት ነው። ስለዚህ እኔ ለእግዚአብሔር ለመገኘት ነው የምኖረው። እኔ በራሴ መፍትሄ እንዳልሆንኩ ቅድም ስናነሳ እንደነበረው ተለዋዋጭ እና ከሌሎች ተለዋዋጭ ሰዎች ጋር የምኖር እንደሆንኩ ውስን አቅም ያለኝ በጎ ጎን ይኖረኛል እንጂ ሙሉ በጎነት የለኝም። ስለዚህ በጎ በሆነው በማይለዋወጠው ጽኑ በሆነው ሁሉን በሚያውቀው እሱን ለማስተናገድ ነው የምኖረው፣ የእሱን ፈቃድ ለማስተናገድ ከትናንት ዛሬ መልኩን ለመምሰል የተፈጠርኩበትን ዓላማ ያየልኝን እሱን ለመድረስ ለዛ ለመገኘት በቃ ለዛ ነው የምኖረው። የሚገርም ነው። ክብር ሁሉ ላይ የሰው ሲ በእኛ ማህበረሰብ በእምነት ዓለም በተለይ ይሄ በጣም በቃ እኔ ከምረዳው በጣም የራቀ ነው፣ እንዳቋሚ ያለው ነገር። ስለዚህ እኔ ደግሞ ማገልገል የምፈልገው በዛ ማህበረት ማህበረሰብ መሃል ነው። ለምን ቁም ነገር ብዬ ያስኩት መንፈሳዊ ህይወቴን ነው፣ እግዚአብሔርን ማክበር ነው። ስለዚህ በዛ ማህበረሰብ መረዳት ውስጥ መገዛት ግድ ይሆንብኛል፣ ከሚበልጠው ነገር አንጻር ማለት ነው። ትግሉ የበለጠ እስከ መሰለይን ጊዜ ድረስ በትግሉ ቆይቻለሁ። አሁን ግን ሰዎች የሰዎች መዳን እንደሚበልጥ የሚያደርሱ መልካም ምግባሮች የሆኑ በጎ በጎ ሀሳቦችን ከማካፈል ኢየሱስን ማውራት፣ መድኃኒቱን ማውራት፣ መልሱን ማውራት፣ እሱን ማውራት የተሻለ እና የማያጸጽት በየትኛውም ሁኔታ እንደሆነ ስላመንኩ ነው ራሴን ሙሉ ለሙሉ ያዞርኩት። በዛ ውስጥ የሚጠቅም ነገር ማካፈል ይቻል ይሆናል ግን በቃ ዋናው ነገር ላይ ልቤ ስላለ ላገለግል የምፈልገው በሱ ነው። የምመለስበትም ነገር አይደለም ይሄኛው። እዚህ ዘፈን አልሰራም። የኔን መረዳ ሳይሆን የህዝቡን መዳን ነው። የመዳን ጉዳይ ቅድሚያ ልሰጥ። ይሄንን እየተናገረ አንዳንዶቹ እነሱ አሉ አይደል? በዘፈን ፕሮፌቶች ይመጣሉ። ያሳዝናል። ክብር ለኢየሱስ። አረ ተባረክ። እግዚአብሔር አብስቶ ይባርክሽ። እንዴት ደስ ይላል። ኢየሱስ ብቻውን ያለ ምንም ማረግ አይቻልም። ስሙልኝ በኢየሱስም እኔ የቲክቶክ ሊሰራ ስል በሰው ተመስለ የምትመጣ መንፈስ በጌታ በኢየሱስም ወጋው። በኢየሱስም እኔ እንዳልፈምስ የምታደርግ መንፈስ ው በኢየሱስም ወጋው። የተመታዩን የቅናት መንፈስ እንዲህ እንዲህ አቶኝም የምትል መንፈስ በጌታ በኢየሱስ ስም ወጋው። ይህንናት ወይ ቀልደሽ ልባችን ሁል ቃል በእግዚአብሔር ቃል ላይ ፌዝ፣ በኢየሱስ ላይ በኢየሱስም ለመፈመስ ወጋው። አራ አዳም ግዙ፣ አራ አድሙ አለ እንደዚህ አይነት ቃላቶች አትጠቀሙ፣ ቦታ ምረጡ፣ ለዩ። እንጂ እውነት ነው ሰው በቲክቶክም ሆነ በምንም ለመፈመስ በቃ ማይሰራው ሥራ የለም። ጭራሽ መጥተሽ በእግዚአብሔር ላይ በቃሉ ላይ በኢየሱስ ላይ ያሳዝናል በእውነት ንሳገው፣ ጌታ ይቀርበልሽ። ኢየሱስ ብቻውን ያለ ምንም ማድረግ አይቻልም፣ ይቻለው ክብር ለኢየሱስ ይሁን ስሙ ማንነቱን ያላወቀ ማድረግ ክብሩን ያልጠበቅ። ሰፊ መደረት አይቶለት መንደር ገብቶ ተወሸቀ። ለዓላማ የተጠራ ብዙ ፍሬ እንዲያፈራ ፈቃዱ ነበር የአምላኩ። በዘሮ አሕዛብ ሊባረኩ አልተረዳ ምን ያደርጋል ዐይኖቹማ አልተከፈቱ። ለዘመናት የፈሰሰ ጸጋ ቃሉ ሆነ ከንቱ። አቤቱ ጌታ መልሰን፣ እኛ ምን መለሳለን? ዘመናችንን እንደ ቀድሞ አድስልን። ዛሬም ጌታ ማረን። ደግሞ አቤቱ ጌታ መልሰን እኛምን መለሳለን ዘመናችንን እንደ ቀድሞ አድስልን ዛሬን ጌታ ማረን ደግሞ አሜን። በጌታ በኢየሱስ ክርስቶስ ስም ማንነቱን ያላወቀ ማረግ ክብሩን ያልጠበቀ ሰፊ ምድር ታይቶለት መንደር ገብቶ የተወሸቀ ለዓላማ የተጠራ ብዙ ፍሬ እንዲያፈራ፣ ፈቃዱ ነበር የአምላኩ፣ በዘሩ አሕዛብ ሊባረኩ አልተረዳም፣ ምን ያደርጋል፣ አይኖችም አልተከፈቱ። ለዘመናት የፈሰሰ ጸጋ ቃሉ ሆነ ከንቱ፣ አቤቱ ጌታ መልሰን ይላል። ማንነት ወገኖቼ፣ እጅግ የከበረ ነገር ነው። ማንነት በብዙ መልኩ ይገለጣል። ማንነት የሰው ልጆች በምድር ላይ በሚኖሩበት ዘመን ሁሉ መነጋገሪያ አጀንዳ ነው። መኩሪያ መመኪያ ነው። አንዳንድ ጊዜ ደግሞ ማፈሪያም ነው። ድንቅ መልእክት እግዚአብሔር ይመልሰን። በእውነት እንዴት ደስ ይላል፣ እንደ ወርቅ ተፈትነ ያለፉ ሰዎች ይህንን ስናገሩ ደግሞ እንዴት እንዴት እንዴት ያሳዝናል። እግዚአብሔር ወደ ቀድሞ ይመልሰን። በእውነት ወደሚፈልግበት ይመልሳል። ደስ የሚል ቆንጆ መልእክት ነው። ክብሩ ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያለ። ቀጣይ በሌላ እንገናኛለን። ሰብስክሪፕሽን፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባርኩ።